ተመልካቾች አሁን ደግሞ ሰዓቱ የዶት ስትሪም መረጃዎችን የምንሰማበት ሰዓት ላይ ነው የምንገኘው። ለመረጃዎቹ ባልደረባችን አፎሚያ ክበብ እየጠበቀችን ነው። አፎሚያ መቀጠል ይችላል። እንዴ ቆያችሁ። መግቢያችን ላይ ያው በተወሰነ መልኩ ያነሳናቸው መረጃዎች በስፋት የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ይህም ማለት ያው በማህበራዊ ትስር ገጾች ላይ በበርካቶች የተጋሩ ሐሳብ፣ አስተያየት የተሰጠባቸው መረጃዎች ናቸው ማለት ነው። ያው በትላንትናው እለት የሀገራችንን ሚዲያ ጨምሮ በዓለም አቀፍ ደረጃ በበርካታ ሁኔታ ሲጋር ይሰራ የነበረው የሮማዊቷ ሊቃነ ጳጳሳት ቤተ ክርስቲያን የካቶሊክ ቤተ ክርስቲያን ሊቃነ ጳጳስ የነበሩት ፖፕ ፍራንቺስኮስ ህልፈተ ህይወት ነው። በትላንትና እለታቸው ከ38 ቀናት የሆስፒታል ቆይታ በኋላ በደረሰባቸው ያው የልብ መማጋጥሟቸው ነበረ። ለእሱ ደግሞ መነሻነት ስትሮክ አድርገው ነበር እና 38 ቀናትም በህክምና ሲረዱ ቆይተው በ88 አመታቸው ከዚህ ዓለም በሞት መለየታቸውን ተጋድተናል። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድ፣ ፕሬዚዳንት ታዬ አጽቀሥላሴ ና በርካቶች የተሰማቸውን ጥልቅ ሐዘን ገልጸዋል። የአለም አቀፍ ተቋማትና መሪዎችም ያው ሐዘናቸውን አጋርተዋል ማለት ነው። ከዚህ ጋር ተያይዞ ደግሞ ዶናልድ ትራምፕ በፌዴራል እና በግዛቶች ላይ ባንዲራ ዝቅ ብሎ እንዲውለበለብም ትእዛዛቸውን መስጠታቸውን ተጋርተዋል ማለት ነው። ከህልፈተ ህይወታቸው ጎን ለጎን እንግዲህ በበርካታ ሁኔታ ሲጋራ የነበረው አናኗራቸው ምን ይመስል ነበር የሚለው ነው። ያው ቀለል ያለ ነገርን የሚወዱ ናቸው። ካለባበሳቸው ጀምሮ ከሚጠቀሙት የትራንስፖርት እንደ ማንኛውም ሰው የህዝብ ትራንስፖርት ይጠቀሙ የነበሩ ሰው እንደነበሩ መኖሪያ ቤታቸውም የተጋነነ ውድ ያልሆነ እንደነበረ ተገልጿል ማለት ነው። ያው ጎን ለጎን በሃይማኖት ደግሞ ያኖሩትም አሻራ እንዳለ ሆኖ ማለት ነው። ይህ በትላንትና እለት የተጋራ ነው፣ ቀዳሚ መረጃችን ነው። ሌላኛው የኢትዮጵያ አየር መንገድ ወደ ናይጄሪያዋ ኢኑጉ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታውቋል ማለት ነው። በተለይም ደግሞ በአየር መንገዱ ጥገና ሳባ ምክንያት እስከ ሚያዝያ 28 2017 ዓ ም ድረስ ወደ ቦታው ወይም ደግሞ ወደ ከተማዋ በረራ እንደማይኖር ተገልጿል ማለት ነው። በትላንትናው እለት ያው እንደሚታወቀው አፍሪካን ሀብ በማለት በማለት አፍሪካን አንድ ለማድረግ ወይም ደግሞ በዓለም አቀፍ ደረጃ ያለውን ተወዳዳሪነት ለመጨመር እየሰራ ያለ ተቋም ይታወቃል ማለት ነው። በዚህም የደንበኞችን ደህንነት ለመጠበቅ በማለት ወደ ከተማዋ በተለይም ደግሞ ጥገናው እስኪ እስኪጠናቀቅ ድረስ ማቆሙን አስታውቋል ማለት ነው። ይህም የተመለከትነው መረጃችን ነው። ከዚህ ጋር ተያይዞ ግን ወደ ሌጎስ የሚያደርገውን በረራ ደግሞ እጥፍ ማድረጉንም አያይዞ አውጥቷል ማለት ነው። ሌላው ከአሽከርካሪ ፍቃድና ቁጥጥር ጋር በተያያዘ የመንጃ ፍቃድ ስልጠና እንዴት ናችሁ መንዳት ላይ ያው እንደሚታወቀው ስልጠናው በአማርኛ ቋንቋ ብቻ እንደሚሰጥ ይታወቃል። ይህ ደግሞ ከመመዘኛዎች ጋር በተለይም ደግሞ ብቁ የሆኑ አሽከርካሪዎችን ከመፍጠር ጋር የራሱ የሆነ አስተዋጽኦ እንዳለው ይታወቃል። ይህንንም ከግንዛቤ ውስጥ በማስገባት እንግዲህ በትግርኛ በሶማሊኛና በኦሮምኛ ቋንቋዎች ስልጠና መሰጠት መጀመሩ በትላንትናው እለት ይፋ ተደርጓል ማለት ነው። በዚህም ከ137 ፈቃድ ካላቸው ተቋማት መካከል እጩ የሆኑ 12 ተቋማትን በመምረጥ በገለጽኳቸው ቋንቋዎች ማሰልጠን እንዲችሉ ተገልጿል ማለት ነው። በርካቶች ደስ ያሰኘ ነው። በተለይም የትራፊክ አደጋ እያደረሰ ያለውን ውድመት እናስተውላለን ና እሱን ደግሞ ለመቀነስ የራሱ የተረዱ ወይም ደግሞ ያወቁ አሽከርካሪዎችን በማፍራት ረገድ የራሱ አስተዋጽኦ ስለሚኖረው ይሁን የሚያሰኝ ነው ሲል ተገልጿል ማለት ነው። ከዚህ ጋር ተያይዞ ተቋሙ እንግዲህ ሪፎርም ላይ ነው የሚገኘው በመረጃው እንዳጋራው ከሆነ። በዚህም ከተገልጋዮች ብሎም ደግሞ ከአሽከርካሪዎች የሚነሱ ጥያቄዎችን ለመፍታት እየሰራ መሆኑን አያይዟል ማለት ነው። ይህም እንግዲህ በበርካቶች ሲነሳ የነበረ ጥያቄ በመሆኑ ያው ምላሽ በማግኘቱ በርካቶችን የሚያስደስት ሆኗል። ደግሞ ከልጥፉ ስርም በተጋሩ መረጃዎች በርካቶችን ያስደሰተ መረጃ ነበር ማለት ነው፣ በትላንትናው እለት ተጋርተ ነው። ሌላኛው እንግዲህ ይህን መረጃ እኛም ስንጋራው ያው ታሪክ ሮቦት ታሪክ ሰራ በሚል ነው እንግዲህ ያው የቴክኖሎጂን ተከትሎ አሁን ላይ የምንሰማቸው የተለያዩ ነገሮች ማስደነቃቸውን ከተዉ ሰንበትበት ብለዋል ምንም ነገር ብንሰማ አይደንቅንም በተለይም ከሰው ሰራሽ አስተውሎት ከሮቦቶች ጋር በተያያዘ ያልገቡበት ዘርፍ የለምእና ና ያው ይህ እንግዲህ የሰዎችን ተሳትፎ ይቀንሰዋል እያሉ ትችታቸውን የሚሰነዘሩ እንዳሉ ደግሞ ይሁን ይበል የሚያሰኝ ነው የሚለው አሉ ከዚህ ጋር ተያይዞ እንግዲህ ሮቦት የግማሽ ማራቶ ሩጫ ውድድርን አድርጓልና፣ በርካቶችን ያስገረመ ሆኗል። በዚህም ሁለት ሰዓት ከአርባ ደቂቃ ከአርባ ሁለት ሰከንድ በመግባት የመጀመሪያው ሮቦት ሆኗል ማለት ነው። ማለትም ማራቶኑን በመወዳደሩና በርካቶችን ግር ያሰኘው ወይም ደግሞ ለማየት የሚያዝናና ነው። ነገር ግን ያው በዘርፉ ላይ ደግሞ ምን አይነት ተጽዕኖን ያሳድራል የሚለው ትንሽ አጠያያቂ የሆነ ነው ማለት ነው። ያው ይህም በትላንት ሁሉም ሰው ጋር እየደረሰ ነው። ዜና አንባቢዎችም በሮቦት ተተክተዋል። ለአንዳንድ ቦታዎች ላይ ሙከራ ነበረ። ልክ ነው። ያው አትሌቶች አዎ መልከ ብዙ በሆኑ ዘርፎች ላይ ገብቷል፣ በተለያየ መልኩ እየተሳተፈ ይገኛል። ያው የቴክኖሎጂ ማለት ነው። በስፖርት ላይ ግን የተለመደ አይደለም። በቅርብ ደግሞ ምን አስታውሱ። አንድ ሰው ያጋራውን መረጃ ያየው ነበረ። ቻይና ለአንድ ሆቴል ላይ አልጋ ይዘው ባለበት የሚፈልገውን የሆነ መጠቀም የሚፈልገውን ነገር ትኩስ ነገር አዘዘ። ከዛ የሆነ ድምጽ ሰማ፣ ሲወጣ ሮቦት ይዞለት የመጣው እና ትንሽ ልክ ነው ያወጣው። ቀስ በቀስ ሁሉም ዘርፍ ላይ ይገባል። ቀደም ሲል አሁን ያስታነሽ እንደነበር ነው በሁለት ጎራ ነው እንግዲህ እዚህ የቴክኖሎጂ ጉዳይ፣ አንዳንዱ የስራ እድልን የሰዎችን የስራ እድልን ይጋፋል የሚል ነው። በሌላ በኩል ደግሞ እናንተም በዶት ስትሪም መረጃችሁ በየጊዜው የምታመጡት በጤናው ዘርፍ በተለያዩ ዘርፎች ላይ ደግሞ ችግር ፈቺ የሆኑ መፍትሄዎችን ደግሞ ሲያመጡም እናያለን። ና ሁለት አይነት ነው አንቺም እንዳነሳሽ ነው በጤናው ዘርፍ በጣም ይሁን የሚያስብል በተለይም ደግሞ ከቀዶ ከባባድ ከሚባሉ ውስብስብ ከሚባሉ ቀዶ ጥገናዎች ጋር በተያያዘ በተለይም የዶክተሮችን በቃ ግማሹን ስራ አጠናቆ የቱጋ ነው ችግሩ ያለው የሚለውን በማመላከት የራሱን ድርሻ እያስቀመጠ ይገኛል። ነገር ግን ሌሎች ዘርፎች ላይ ደግሞ የስራ አጥነትን ይፈጥራል የሚሉና ሌሎችም መልከብዙ የሆኑ ትችቶች እንደሚሰነዘሩበት ነው ያው፣ ይህን መረጃችን እንግዲህ ታሪክ በማለት በትላንትና ለአትሌቶቻችን እንግዲህ ሌላ ተቀናቀኝ ተባቷል። እሺ ወደ መቋጫው መረጃችን እናልፋለን። ያው የፋሲካን በዓል በማስመልከት ሩሲያ ከዩክሬን ጋር የነበረችበት ወይም የሰነዘረችው የነበረውን ጥቃት ለሰላሳ ሰዓታት ማቆሟ ተገልጾ ነበረ፣ በሰብአዊ ጉዳዮች ሳቢያ በሚል ማለት ነው። ሆኖም ግን ያው እሁድ እለት ሌሊት ላይ ጥቃት መሰንዘር መቀጠሏ በመረጃዎች ተመላክቷል ማለት ነው። በዚህም ዘጠና ስድስት የሚሆኑ ሰው አልባ አውሮፕላኖችን እንዲሁም ደግሞ ሶስት የሚሆን ሚሳይልን ማስወንጨፏ ተገልጿል ማለት ነው። ያው በዚህ በሰነዘረችው ያላቸው ጥቃት ምን ያህል የሰው ሕይወት ይለፍ ወይም ደግሞ ምን አይነት ውድመት ደረሰ የሚለው ያልተመላከተ ቢሆንም ጥቃቱ ግን በጣም ጎጂ እንደነበረ ደግሞ ቮለድሚር ዘለንስኪ በሰጡት ምላሽ ሊመላከት ችሏል ማለት ነው። ከዚህ ጋር ተያይዞ ያው ከአርባ በላይ የሚሆኑትን ለማክሸፍ ችለናል፣ እንዲሁም ደግሞ ድሮኖች አቅጣጫ እንዲቀይሩ አድርገናል። ሆኖም ግን ሩሲያ እየወሰደችው ያለችው እርምጃ ግን ትክክለኛ በጦርነቱ ላይ ያላትን ፍላጎት የሚያሳይ ነው ሲሉ ያው ቮለድሚር ዘለንስኪ ገልጸዋል። ከዚህ ጋር ተያይዞ ደግሞ የፖለቲካው ዓለም ተዋናዮች በተለይም አሜሪካ አሜሪካ ያደረገችው ጥረት ውጤታማ ሊሆን ነው እያለች እየገለጸችው ብትገኝም ከባድ ስራ እንደሚጠብቃት ያመላከተ ነው። ምክንያቱም ያው ሰላሳ ሰዓታት እንደም ቮሎድሚር ዜለንስኪ ሲገልጹት ዜና ለመሆን በቂ ነው፣ ለእኛ ግን ዋስትናን ያልሰጠ ወይም ደግሞ በትክክል የተረጋጋንበት አልነበረም ሲሉ ገልጸዋል ማለት ነው። ያው አሜሪካ ከበድ ያለ ስራ እንደሚጠብቃት ተገልጿል። ከዚህ ጋር ተያይዞ ስምምነቱ ወይም ደግሞ ድርድሩ ላልተወሰነ ጊዜ ላልተጠቀሱ ቀናት ያህል መራዘሙም ሰምተናል ማለት ነው። መረጃዎች እነዚህን ይመስሉ ነበር።